ሰዎችን ብቻ ነው የዞርብ ወይ ስናንተ ምናችሁ? ልጅ ታኮ ላይ ላይ ናት አውቃቸው። ታዲያ ባለፈው ሳሎኗ ውስጥ የገዛ ጓደኛዋ ቆይ ትንሽ ጠብቂ ብላት፣ አስገደለቻት። ስትሞት ስትወድቅ ጥይት ሁለት ጊዜ ሲመታት፣ እሷ ሮጣ ላይ ቡን የዘጋችው ብላቹ እቺ ልጅ አይለ ሴት ጓደኛ እያልን ቀብረና ይኸው ዛሬ ላይ ብላላት አረ ትናንትና እኔ ነኝ የዞረብኝ ወይንስ እሷ ተርፋ መጣ ነው? አረ የትርጉም ያለ አረ የትርጉም ያለ ወያሚን ያለ ሁሉ ከእንደዚህ አይነት ከድንገተኛ ሞት አላህ ይጠብቃችሁ። ቪዲዮ ኮፒ ሊንክ፣ ላይክ አድርጉት፣ አይከፍለኝ ነጻ ነው። ለማያውቁት እንደሊያውቁት የማትረባ ጓደኛ ይኸው እንደዚህ ትደፋሻለች። የገዛ ጓደኛዋ ሰባት ሺህ ሰው በላይ በተከታተላት ገደለቻት፣ ገደለቻት። እና ለላሂ ወላሂ ረጂው እኔ ወኩሌ ወላሂ ጓደኛዬ ልጅ ጓደኛዬ ልጆቼ ትዳሬ ስራዬ ነው። ጓደኛዬ ሳሄን አለ ማወራቸው ምጫወታቸው ምዳዋለ ሰራዬ ጓደኛዬ ታውቃላችሁ፣ ሁሉም ሰው ጓደኛ አይባልም። ያወራችሁ ያጫወታችሁ ምን ጓደኛ አይባልምና እኔ ማለት ነው የምፈልገው ጠላት ከሩቅ እንደማይመጣ ወቁ። ጠላት ከሩቅ አይመጣ፣ ቅርብ ነው። ስህር የሚያረግባችሁ የሚያሳብዳችሁ፣ የሚያለያያችሁ ከግራራችሁ ጋር ከሩቅ አይመጣ፣ እዛው አጠገባችሁ ነው። ረሱል ሰለላሁ ዐለይሂ ወሰለም ምን አልመሰላችሁ ከመጥፎ ጓደኛ እራቁ ያሉት እንደንያነገርመር ፣ ስለዚህ ጓደኛ ስትመርጡ ኢማን ያላት ሐራም ነገር ስትሰሪ ሐራም ምትልሽ ምሽ አብራሽ ሐራም አይደለም ችግር የለው እንበድ ምትልሽ ጓደኛ መረጡ። አብራሽ ምትጨፍር አብራሽ ምታድብ ጓደኛ አይደለች። ኢና ሊላሂ ወኢላ ረ ወላሂል አዚም። ሰባት ሺህ ሰው ላይ ብላይ የተከታተላት በሱ ጥይት የተገደለችው እናንተ አይኔ ነው ወይስ እውነት ነው ወይስ ውሸት ነው? አስታወሳችሁ እቺ ሜክሲኮ ሜክሲካዊያዋ ማለት ነው። አይ ሜክሲክ ሜክሲካዊ ልጅ ማለት ነው። እንደውም በልደቷ ቀን ጓደኛዋ ጊፍት ላክሊ ሰርፕራይዝ ነው ብላ ጓደኛዋ በጊፍት ስልካ በሰው ጸጉር ቤቷ ድረስ ነብሰ ገዳይ ልካ ያስገደለቻት ሜክሲካዊያዋ ማለት ነው። ጌታዬ ድረስ ላይፍ ለያየናት አሉ ሰሞኑን ላይፍ ገብታ ይምታቸው ማለት ነው ላይፍ ገብታ አየናት አሉ። አሁን እዚ ቲክቶክ ላይ ያየሁት እንደዛ ተብሎ። እና አሁን ግራ ገባኝ እኛ ሄደን ነው ወይስ እሷ መታ ነው? ጋይስ እኛ ሄደን ነው ወይስ እሷ መታ ነው? ምንድነው ጉዱ ላይፍ ላይ ምግብ እየበላች ነው አሉ። ጋይስ ላይፍ ላይ አለች የሚባል ነገር አለ። አልሞተችም እንዴ? ወይስ ሳናስበው ሄድን እንዴ እንደ ህዝብ ጉዴ ነው? እስኪ ንገሩኝ እኔ በስንቱ እንደምጨነቅ በስንቱ እንደማስብ እንደው ፈርዶብኛል። ኦ ኦ ጉዴ ባለፈው አይደል እንዴ ስናለቀስ ይከረም ነው? እሺ አሁን ግራ ገባኝ እሷ ናት ወይ አይደለችም? ሄደን ባለ ወይ፣ እሷ መጥታብን ነው? ምንድን ነው የተፈጠረው? እስኪ የምታውቁ ሰዎች ንገሩኝ። በጌታ እኔ በጣም ነው ከቅድም ጀምሮ በቃ ምሳዬን እራሱ መብላት አልቻልኩም። ስለ ስለሱ አሳስብ ምን ጉድ ተፈጠረ ብዬ ማለት ነው። እና የምታውቁ ሰዎች ንገሩኝ ለማለት ያህል ነው። እንግዲህ እኮ ነው ዘንድሮ ማንሰማው ነገር የለም?